ዋልያዎቹ የመጀመሪያ ድላቸውን አስመዘገቡ። ዘገባው የመላኩ ወልደ ሰንበት ነው። ኢትዮጵያና ጅቡቲ ትናንት ሌሊት ባደረጉት የዓለም እግር ኳስ ዋንጫ ማጣሪያ ጨዋታ ኢትዮጵያ ስድስት ለአንድ በሆነ ሰፊ ውጤት በማሸነፍ ነጥቧን ከፍ ማድረግ ችላለች። ትናንት በሞሮኮ ካዛብላንካ በተካሄደው የሁለቱ ሀገራት ፍልሚያ ኢትዮጵያ በፍጹም ለንትናዊ የበላይነት ጨዋታውን ለማሸነፍ በቅታለች። ለኢትዮጵያ ብሔራዊ ቡድን ከረፍት በፊትና በኋላ የተቆጠሩ ስድስት ጎሎች አቡበከር ናስርና በረከት ደስታ አስቆጥረዋል። ሁለቱም አጥቂዎች በተመሳሳይ ሁለት በጨዋታ አንድ ፍጹም ቅጣት ጎሎችን አስቆጥረዋል። አቡበከር ከረፍት በፊት በረከት ከረፍት በኋላ እኩል ሁለት ጎሎችን ለማስቆጠርም በቅተዋል። በጨዋታው ድንቅ ብቃታቸውን ለማሳየትም ችለዋል። ኢትዮጵያ ከጅቡቲ ጋር እስከዛሬ ባደረገቻቸው የትኛውም ውድድሮችም አንድም ጊዜ ተሸንፋ አታውቅም። በበርካታ ጨዋታዎች ላይ በሰፊ ጎል ልዩነትም ማሸንፋለች። ስድስት ጎል ማስቆጠር ስታሸንፍ ግን ይህ ለሁለተኛ ጊዜ ነው። ድሉ ለኢትዮጵያ ብሔራዊ ቡድን የመጀመሪያም ሆኖ ተመዝግቧል። የኢትዮጵያ ብሔራዊ ቡድን እስካሁን ባደረጋቸው አምስት የምድብ ማጣሪያ ጨዋታዎች አንድም ጊዜ ማሸነፍ አልቻለም ነበር። በሶስት ጨዋታዎች አቻ ሲወጣ፣ በሁለቱም ተሸንፎ ነበር። ድሉን ተከትሎም ብሔራዊ ቡድኑ ነጥቡን ወደ ስድስት ከፍ ማድረግ ችሏል ችሏል ምንም እንኳ የማለፍ ዕድሉ የጠበበ ቢሆንም ምድቡን በጥሩ አፈጻጸም ለማጠናቀቅ ለሌሎች ውድድሮች ልምድ ለማግኘት እየተመዘገበው ውጤት ጥሩ ሚና ይኖረዋልም ተብሏል። ኢትዮጵያና ግብጽ በምድቡ የመጀመሪያ ዙር ግንኙነታቸው አንዳቻ በሆነ ውጤት መለያየታቸውም ይታወሳል።